መንግስት እያደረገው ያለውን የኮሪደር ልማት እንዲያቆም ተጠየቀ። ዜጎች በከፍተኛ ስጋት ውስጥ ናቸው። ሙሉ መረጃውን በስፋት እንመለከታለን። ህወሀት ለአፍሪካ ህብረት አፋጣኝ ጥሪን አቅርቧል። ጥሪው ምንን በተመለከተ ነው የሚለውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንን እና የጥምር ዜጋ ባለቤቶችን በተመለከተ ጥብቅ መረጃን አጋርቷል። ይህንም ጉዳይ በስፋት በዝርዝር መረጃችን እንመለከታለን። ሰላም ጤና ይስጥልን በመላክ ላለማት የምት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 የሚከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትናንት ሚያዝያ 6 ቀን 2017 ዓ.ም ተመረጥ በጽህፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያው ስምምነት መሰረት ከመከላከያ ሰራዊት ውጪ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን የተሰደዱና የተፈናቀሉ ዜጎችም ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሏላዊ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለ ተሿሚው መናገራቸውን አካተዋል። ሊቀመንበሩ ደብረ ጽዮን የፖለቲካ ድርድር እስካሁን አለመጀመሩን የስምምነቱ ፈራሚ የሆነው ህወሀት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚ ማስታወቃቸውን መረጃው አመላክቷል። ሜጀር ጀነራል ሳማዳላድ ከዚህ በፊት የህብረቱ ተልእኮ ኮሚቴ ኃላፊ የነበሩትን ሜጀር ጀነራል ስቴፈንን በመተካት የተሾሙ መሆናቸውም ተጠቁሟል። የህብረቱ የስምምነቱ የክትትል ማረጋገጥና ማስከበር ተልእኮ ኮሚቴ መሬት ላይ ያለው እውነታ በግልጽ በመታየት ሪፖርቱን እንዲያቀርብም ዶክተር ደብረጽዮን ገብረ ሚካኤል ለተሿሚው ማሳሰባቸውን ጽህፈት ቤታቸው ባጋራ መረጃ አስታውቋል። የለጋሽ ድርጅቶች የሚያቀርቡት እርዳታ መቋረጥን ተከትሎ ከቀያቸው ተፈናቅለው እናም ተሰደው የሚገኙ ነዋሪዎችም ለከፍ አደጋ መጋለጣቸውን በመግለጽም በስምምነቱ መሰረት ዋስትናቸው ተረጋግጦ በአፋጣኝ ወደ ቀያቸው እንዲመለሱ የሚጠበቅባችሁን ልትወጡ ይገባል ሲሉ ለተሿሚ ማሳሰባቸውንም አመላክቷል። በወራሪዎች ስር የሚገኘው ህዝባችን ይሁን በቅርቡ በቂ ዋስትና ሳይሰጣቸው ወደ ቤታቸው እንዲመለሱ የተደረጉ ተፈናቃዮች በከፍተኛ ችግር ውስጥ ይገኛሉ፣ ሲሉ ሊቀመንበሩ ዶክተር ደብረ ጽዮን ገብረ ሚካኤል መግለጻቸውን የፓርቲያቸው ጽህፈት ቤት መረጃ አስታውቋል። በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው የተሾሙት ሜጀር ጄኔራል ሳማድ አላዴ በበኩላቸውም በተልዕኮ መሰረት መሬት ላይ ያሉ ሁኔታዎችን በመከታተል ሪፖርታቸውን እንደሚያቀርቡ በመግለጽም ከህዝባዊ ወያኔ አርነት ትግራይ ህወሓት ጋር በጋራ እንደሚሰሩ መግለጻቸውንም መረጃው አመላክቷል። ዶክተር ደብረ ጽዮን ገብረ ሚካኤል ለሜጀር ጄኔራል ሳማድ አላዴ መልካም የስራ ጊዜ በመመኘትም ኮሚቴው ተልእኮን ለመወጣትም በሚያደርገው ጥረት የዋት ትብብር እንደማይለየው መግለጻቸውን የጽህፈት ቤታቸው መረጃም ያሳያል። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይ ህዝብን እየገፋ ነው ሲልም ህዝባዊ ወያኔ ያርነት ትግራይ ለአምስት ቀናት ሲያካሄድ የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዚያ አራት ቀን 2017 ዓ ም ባወጣው መግለጫ ማስታወቁን ከዚህ ቀደም በነበረን ዘገባችን ላይ መዘገባችን ይታወሳል። ወደ ቀጣይ መረጃችን ስናመራ መንግስት የኮሪደር ልማትን ለጊዜው እንዲገታ ሰዎችን በግዳጅ እንዳያፈናቅል አምነስቲ አሳሰበ። የኢትዮጵያ መንግስት ቢያንስ በ58 ከተማዎች እያከናወነ ያለው የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳሰበ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲልም ጠይቋል። ማንኛውም የማይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መር ጋር የሚጣጣም መሆን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞችም በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። የ20 ከ47 ቤቶች የተፈናቀሉ ሰዎችን የሚያካተት ሲሆን ከነዚህ መካከል 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ተከራዮችም ይገኙበታል ከነዚህ ሰዎች ጋር ተገቢው ውይይት አልተከናወንም። በቂ ቅድመ ማስጠንቀቂያም አልተሰጣቸውም። ተጎጂዎች ካሳም አላገኙም ይላል የመብት ተከራካሪ ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎችም በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። ኮሪደር ልማት በሚካሄድባቸው ከተሞችም በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሀት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁሟል። አምነስቲ በዚህ አመት ከጥር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉን እናም በቡሌ እንዲሁም በለሚኩራ ክፍለ ፍለ ከተሞችም 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱም አመላክቷል። ከዳር 2016 እስከ የካቲት 2017 ዓ ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሊና በለሚኩራ ክፍለ ከተሞችም 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመላክቷል። በሁለቱ ክፍለ ከተሞችም በአጠቃላይ የተጎጆዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችሉም ተጠቁሟል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከ እና ምላሽ እንዳላገኘ በሪፖርቱም አካቷል። በሁለቱ ክፍለ ከተሞችም አምነስቲ ያነጋገራቸው የአርባ ሰባት ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንት በፊት የአካባቢው የከተማ መስተዳደሮችም ለውይይት ጠርተዋቸዋል ወደ አምስት ሺህ ሰዎችም በውይይቱ እንደተሳተፉና በግዳጅ ከቤታቸው መፈናቀላቸውንም ገልጸዋል በውይይቱ ላነሷቸው ጥያቄዎችም ምላሽ ሳያገኙ የከተማ መስተዳደር ባለስልጣናት ቤት ለቤት እየዞሩ ቤታቸው ከሶስት ቀን በኋላ እንደሚፈርስም እንደነገሯቸው ለአምነስቲ ምስክርነታቸውን ሰጥተዋል። ሁሉም ነዋሪዎች ቤታቸው ሰነድ አልባ እንደሆነና ካሳ እንዳልተሰጣቸውም ተናግረዋል። ልጆቻቸው ትምህርት እንዳቋረጡ በቤት ኪራይ እየኖሩ እንደሆነና በአጭር ጊዜ የኪራይ ገንዘብ እንደሚያጥራቸው መስጋታቸውንም እየተናገሩ ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋፊያዎችን ባህላዊ ትስስራቸውንም ማጣታቸውን፣ በተለይም በሴቶችና አረጋውያን ላይ የሚያሳድረውንም ጫና አምነስቲ ኢንተርናሽናል አካቷል። የኢትዮጵያ መንግስት በገዳጅ ከቤታቸው የተፈናቀሉ ሰዎችን ሰብአዊ መብት ጥሷል ሲልም አክሏል። አያይዞ ሲሉም የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀልን እንዲያቆምና የኮሪደር ልማት ሰባዊ መብት ላይ የሚያደርሰውን ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስኪመቻችን በጊዜያዊነት እንዲገታ አምነስቲ አሳስቧል። ዓለም አቀፍ ሕግጋትን እንዲያከብሩና ሰዎች ከቤታቸው ከማፈናቀል በፊት ያሉ አማራጮችን ከግምት ውስጥ እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መገንባት የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው፣ የካሳና የመልሶ ግንባታ መብታቸው መጠበቅ አለበት ሲልም በሪፖርቱም አክሏል። የመንግስታቱ ድርጅት ከመኖሪያ ቤት ጋር የተያዘ ልዩ ልዑክ ጉብኝት እንዲያደርግም እንዲፈቀድለትም አምነስቲ ጠይቋል። የኮሪደር ልማት በዋና ከተማዋ በአዲስ አበባ ተጀምሮ ወደ ተለያዩ የሀገሪቱ ክልል ከተሞች የተስፋፋ የመልሶ ማልማት ስራ ሲሆን፣ በተለይ በአዲስ አበባ በርካታ ነባር የመኖሪያ አካባቢዎችም ፈርሰው የተለያዩ ግንባታዎች እየተካሄዱባቸው ይገኛል። በዚህም ሂደት የከተማ ነዋሪዎችም ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን፣ ሂደቱን የሚደግፉና የሚያደንቁ እንዳሉ ሙሉ በኮሪደር ልማቱ ተፈናቅለው ለችግር የተዳረጉ ሰዎችም በርካታ መሆናቸው እየተነገረ ይገኛል ይገኛል። ጠቅላይ ሚኒስትር አብይ አህመድ ህዳር 2017 ዓ.ም የአዲስ አበባ ላይ ሁለተኛ ዙር የኮሪደር ልማት ስራዎችን በገመገቡበት ወቅትም የሀገር ግንባታ በሂደቱ ወቅትም የሚኖሩ ሰዎች በቀላሉ ተቀብለው ተስማምተው የሚሄዱበት ጉዳይ እንዳልሆነ ጠቅሰው አሁን የሚሰራውን ስራ የሚያደንቁ ሰዎች የሚመጡት ከተማው የተገነባለት ትውልድ ሲነሳ ነው ብለው መናገራቸው ይታወሳል። በአዲስ አበባ የኮሪደር ልማት በአምስት አቅጣጫዎች የሚዘረጋ ሲሆን 47 ኪሎ ሜትር እንደሚሸፍንም ነው የተገለጸው። ወደ መጨረሻው መረጃችን ስናምራ የሀንጋሪ ፓርላማ የተመሳሳይ ፆታ አፍቃሪያንን እና የጥምር ዜጋ ባለቤቶችን መብት የሚገድቡ ህጎችን ጨምሮ ሌሎችም ህገ መንግስታዊ ማሻሻያዎችን አድርጓል። መንግስት ማሻሻያዎቹ የተደረጉት የህጻናትን አካላዊ ና ሞራላዊ እድገት ለመጠበቅ ነውም ብሏል። በአዲሱ ህግ መሰረት የተመሳሳይ ፆታ አፍቃሪያን በአደባባይ መሰብሰብ አይችሉም። በመቶዎች የሚቆጠሩ ሰዎች ከፓርላማ ውጪ ተገኝተው ተቃውሞ አሰምተዋል። የመብት ተሟጋች ቡድኖች ውሳኔው ሃንጋሪ ነጻነት ወደሌለው መንግስት ማቅናቷን የሚያሳይ ነውም ብለዋል። ጠቅላይ ሚኒስትሩም ባለፈው መጋቢት ተቺዎቻቸውን በተመለከተ በሰጡት አስተያየትም የፋሲካን ሰሞን ጽዳት እናደርጋለን ብለው ነበር። የገዢው ፊዴዝ ፓርቲ አባላትን ጨምሮ መቶ አርባ የህዝብ እንደራሴዎች ድጋፋቸውን ሲገልጹ ሀያ አንድ ተቃውሞም ተሰምተዋል። በአዲሱ የህገ መንግስት ማሻሻያ መሰረት የጥምር ዜጋ ባለቤት የሆኑ አንጋሪያውያንም ለሀገሪቱ ደህንነት አደጋ ናቸው ተብለው ከታሰበ ዜግነታቸውን ሊነጥቁም ይችላሉ። ገዢው ፓርቲ እንደሚለውም አዲሱ ህግ ኢላማ ያደረገው አጠራጣሪ መንግስታዊ ያልሆኑ ድርጅቶችን ገንዘብ የሚገዛቸው ፖለቲከኞችና ራሳቸውን ነጻ ብለው የሚጠሩ ሚዲያዎችንም በገ ገንዘብ የሚደግፉ ሰዎችን ነው ብሏል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን